አቶ ክርስቲያንና አቶ ዮሐንስ ፍርድ ቤት ቀርበው ባለበት ሰዓት አክቲቪስት ስዩም ተሾመ የከፍተኛው ፍርድ ቤት ኃላፊን ሲያነጋግር እንደነበር ታወቀ። ክሳችን በፍርድ ቤት እየታየ ባለበት ሁኔታ ስዩም ተሾመ የተባለ ግለሰብ በፍታዊ ሂደቱ ላይ ተጽዕኖ እየፈጠረ ነው፣ ስማችንንም አጥፍቷል በሚል አቶ ዮሐንስ ቧለውና አቶ ክርስቲያን ታደለ ለፌዴራል ከፍተኛ ፍርድ ቤት አቤቱታ ማቅረባቸውን በተደጋጋሚ መዘገቡ ይታወሳል። የፍርድ ቤቱን ትዕዛዝ ተከትሎ የፌዴራል ፖሊስ ግለሰቡን ማቅረብ እንደማይችል መናገሩን ባሳለፍነው ሳምንት ዘግበናል። ችሎቱ የፌዴራል ፖሊስ ግለሰቡን ማቅረብ አልቻለም ካለ በቀጣይ ምን ማድረግ አለበት የሚለውን ብይን ለመስጠት በትናንትናው ዕለት ቀጠሮ ይዞ ችሎት ተሰይሞ እንደነበር መሰረት ሚዲያ የደረሰው መረጃ ጠቁሟል። በተመሳሳይ ቀንና ሰዓት ደግሞ ስዩም የተባለው ግለሰብ የከፍተኛው ፍርድ ቤት ፕሬዝዳንት ወይዘሮ ሌሊሲ ደሳለኝና የእነ አቶ ዮሐንስ ቧለውን ክስ የያዘውን አቃቢ ህግ ባለሙያ ጋር በመሆን ከተነጋገረ በኋላም ወደ ቤቱ መመለሱ ታውቋል ነው የተባለው ን ተከትሎም በዋለው ችሎት አቶ ዮሐንስ ቧለው የሀገሪቱ ፍትህ ስርዓት በተለይም ዳኞች በአደባባይ ሲዘልፍ የሚውለው ግለሰብ የፌዴራል ፖሊስና አስፈጻሚው አካል ማቅረብ አልቻሉም በሚል በድርጊቱ እንዲገፋበት ሲያበረታቱ አዝነን ነበር ብለዋል። አክለውም ነገር ግን የዳኞችን ክብርና የፍትህ ስርዓቱን ታማኝነት ማስጠበቅ የሚገባው የከፍተኛው ፍርድ ቤት ፕሬዝዳንት ወይዘሮ ሌሊሲ ደሳለኝ በህግ የሚፈለገውን ሰው በችሎቱ ግቢ ውስጥ አግኝተው አባብለው ሲሸኙት፣ ከዚህ በላይ ምን ዋስትና አለ? ከዚህ በላይ ምን የሚያሳዝን ጉዳይ አለ? በችሎቱ ቁመው ተናግረዋል። አቶ ዮሐንስ አክለውም ይህ ችሎት ስዩም እንዴት ማቅረብ እንዳለበት ሲያስብ ሲጨነቅ አለቃችሁ ደግሞ ደጅ ላይ ከግለሰቡ ጋር ሻይ ቡና እያሉ ነበር። እናንተም ከዚህ በላይ ብትሄዱ እንደኛ ታስራችሁ ቤተሰቦቻችሁ ሊበተን ስለሚችል ብዙ አናስቸግራችሁም ተውት ብለዋል። አቶ ክርስቲያን ታደለ በበኩላቸው ትናንት ወደ ችሎታ ስገባ ስዩምን አይቸው ነበር። ምናልባት የቀረበበትን ክስ ቀርቦ ሊከላከል መስሎ ነበር። በኋላ ግን በችሎቱ እንዳልተገኘና ለመጨረሻ ጊዜ የፌዴራል ፖሊስ ጥረት አድርጎ እንዲያቀርበ ባቀረበው ትዕዛዝ ሲጻፍ ግለሰቡ ከዚህ የከፍተኛው ፍርድ ቤት ፕሬዝዳንትና ክሳችንን ከያዘው አቃቢ ህግ ጋር ተነጋግረው በግቢው መዝናኛ ሻይ ቡና ተገባብዘው መሄዳቸውን ሰማን። እኔ በግሌ ስዩምን አመሰግነዋለሁ የራሴ የሚለውን የመንግስት ሥርዓትና የፍትሐዊ ተቋማትን ልፍስፍስነት ራቁታቸውን አስቀርቷቸዋል ሲል ለችሎቱ ተናግረዋል የሁለቱን ተከሳሾች አቤቱታ በጸጥታ የተከታተለው ችሎቱ በጉዳዩ ላይ አስተያየት ሳይሰጥ የፌዴራል ፖሊስ ለመጨረሻ ጊዜ ጥረት አድርጎ ስዩም ተሾመን እንዲያቀርብ ሲል ትዕዛዝ አስተላልፏል ጥያቄዎቹን ለማፈን የሚወሰዱ የኃይል እርምጃዎች ጥያቄው በልቶ የማደር ከመሆኑ አንጻር ዘለቂታዊ መፍትሄ አመጡም። መንግስትንም ከህዝቡ ጋር ይበልጥ ያቃቅራል። የሰሞኑ የጤና ባለሙያዎች ጥያቄ በከፍተኛ ደረጃ እያስተጋባ ይገኛል። ይህ ጥያቄ ወዴት ያመራል? መንግስትን ስለ ጥያቄዎቹ ምን ምላሽ ሰጥቶ ጉዳዩን ያረግበዋል የሚለው የሚጠበቅ ጉዳይ ሆኗል። በአሁኑ ሰዓት አንድ በቤት ኢትዮጵያ ውስጥ የሚገኝ የጤና ባለሙያ ወይም ዶክተር ሰባት ዓመት በዩኒቨርሲቲ ውስጥ ተምሮ እና ከባዱን ትምህርት አጠናቆ አገልግሎት የሚሰጥበት ወቅት በወር በሚከፈለው በልቶ ማደር እንደ ጸጋ የሚያሳይ ደመወዝ ሆኗል። አንድ ሰራተኛ ከስምንት ሰዓት በላይ እንዲሰራ ሲደረግ በሰዓት ታስቦ ክፍያ እንዲከፈለው ህግ ያስገድዳል። አሁን ላይ ግን በተለይም ከአዲስ አበባ ውጭ የሚገኙ ህክምና ባለሙያዎች መምህራንና ሌሎች የመንግስት ሰራተኞች የክፍያ እየተከፈላቸው እንዳልሆንና በአንዳንድ አካባቢዎች ከመጠን ያለፈ የክፍያ መዘግየት እንደሚያጋጥም በተደጋጋሚ የሚሰሙ የሰራተኞች አቤታዎች ያስረዳሉ። ይህ ደግሞ የሰራተኛው የኑሮ እንቅስቃሴ በእጅግ ፈታኝ አድርጎታል። ቀድሞ በነበረው የኑሮ በውድነት ላይ ተጨምሮ የተደረገው የማክሮ ኢኮኖሚ ማሻሻያ ሀብታም የነበረውን ድሀ እያደረገ ሲሆን፣ ፈታኙን የድሀ ኑሮ የሚኖረውን የመንግስት ሰራተኛውን ደግሞ ህይወቱን ከድጡ ወደ ማጡ አድርጎታል። ለዚህ ደግሞ የምጣኔ ሀብት ባለሙያው አቶ ሙሼ ሰሙ ተፈጥሮ የነበረውን መካከለኛ ገቢ ወይም ሀብት ያለውን ሰው ጠፍቷል በሚል ያስነበቡት ሀተታ ለዚህ ትንታኔ እማኝ ማድረግ ይቻላል። ይህ የህክምና ባለሙያዎች የጀመሩት የመብት የደመወዝና የጥቅማጥቅም ጥያቄውን በምን መልኩ መንግስት እያየኑ ነው? የሀገሪቱ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከጥቂት ጊዜ በኋላ የህክምና ባለሙያዎች ስብስበው ባነጋገሩበት ወቅትም ተመሳሳይ የደመወዝ ጥያቄ ከህክምና ባለሙያዎች ቀርቦላቸው ነበር። እርሳቸውም ለጉዳዩ አርኪ የሆነ ምላሽ ከመስጠት ይልቅ ዞር ዋራና ለጊዜው ቀልብ ሳቢ የሆነ ለህክምና ባለሙያዎች ደግሞ ስር ሰደድ የሆነ ንግግር ማድረጋቸው ይታወሳል። የጤና ሚኒስትሯ ዶክተር መቅደስ ዳባ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስም ወቅታዊ ለሆነው ጥያቄ ቀጥተኛ ምላሽ ከመስጠት ይልቅ ዞር ዋራ የሆነ ንግግር ሲያደርጉ ተስተውለዋል። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት መንግስት እንደ አምኒስቲ ኢንተርናሽናል ባሉ ዓለም አቀፍ ተቋማት ያስተቸ፣ በሀያላን መንግስት ትዝብት ውስጥ የከተተ መነሻውን አዲስ አበባ ያደረገ ቀጥሎም ወደ ክልሎች የቀጠለ የብዙዎችን የድህነት ጥግ ያሳየ ከሀብት ማቅ ቁልቁል ወደ ድህነት ያንደረደረ የኮሪደር ልማት በሚል ሰፊ እንቅስቃሴ እያደረጉ ነው። በእርሳቸውም ሆነ በመንግስታቸው አመራሮች የኮሪደር ግንባታ ስላፈናቀረው ማህበረሰብ ሲጠየቁ ምላሻቸው እዩት አያምርም ወይ? በፊት ይህ ቦታ ምን ነበር ከማለት ባሻገር በአካባቢዎቹ ህይወታቸውን ለመሰረተ እንዲሁ ኑሯቸውን ለተፈናቀሉ ሰዎች ምን ተደ ተደረገ የሚለው ግምት ግምት ምላሽ የላቸውም። ይልቁንም መንግስታቸው የመንግስት ሰራተኛውን ከማማረር በተጨማሪ አሁን ላይ የተሻለ ኑሮ እየኖረ የሚገኘውን ነጋዴ የማህበረሰቡ ከግብር በተጨማሪም በትንሽ በትልቁ ብር እየጠየቀና እንዲሰጠው እያስገደደው ነው። ይህም ነጋዴዎችን አሁን ላይ ነግዶ ከመለወጥ ወደ ሰርቶ ኑሮን ተቋቁሞ መቆየት ወደሚለው ከተሸጋገሩበት ሰነባብቷል። ዘንባባ ገጭቶ ተብሎ የሚጣል የትራፊክ ቅጣት፣ ከወር ወር የሚጨምረው የመብራትና የውሃ ታሪፍ ህዝቡን ለልመና ዳርጎታል። አሁን ላይ ከፍ ያለ የመጣውን ሐኪሞች ጥያቄ ለማፈን በት በተለያዩ ክልሎች አካባቢዎች ስብሰባና ግምገማ በመድረክ ሀኪሞች በማሰር እንዳይጠይቁ የማስፈራራት ስራ እየተሰራ እንደሆነ በሰፊው ተዘግቧል። ተመሳሳይ ጥያቄ ያለባቸው መምህራን ሚህም ጥያቄ እንዳይጠይቁ ስብሰባና ግምገማ በሚል በአዲስ አበባ ከተማ የመንግስት ትምህርት ቤቶች ለሁለት ቀናት ሚያዚያ 30 ና ግንቦት አንድ ዝግ ተደርገው ተማሪዎች ከትምህርታቸው ገብታ ውጭ እንዲሆኑ ተደርጓል። ነገር ግን ጥያቄውን በዚህ መንገድ ማፈን ይቻላል ወይ ለሚለው ጥያቄ ምላሽ ማግኘት አይቻልም።